ቅዳሜ ወንድሙ በላይ ነበር ያለው የዓለም ባንክ ጤና ጣቢያ ስራ አስኪያጅ ነው። ተቋማችን ላይ በርካታ የከተማ ግብርና ወይም ደግሞ የሌማት ሩፋት ፓኬጅ ውስጥ የሚካተቱ ስራዎች ሁሉም ተግባራዊ አድርገናል። አንደኛው የጓሮ አተክልት ተግባራዊ አድርጎ እነሱ ላይ መስራት ነው። ሌላኛው የዶሮ እርባታ፣ ከዛ በመቀጠል ደግሞ የከፍት እርባታዎችን የወተት ላሙ እርባታዎችን እየሰረነ ያልምንት ሁኔታዎች አሉ ማለት ነው። ይህን ስንሰራ ያው ማንም ሰው መነሻ ያስፈልጋል። ለምንድን ነው እንዴት ተነሳስታችሁ ወደ ስራ ገብታችኋል የሚለው ነገር መነሳቱ አይቀርምና ለዚህ ስራ አንዱ እንድነሳሳ ያደረግ ነው ምክንያት የሰራተኛው ጥያቄ ነበረ። ሰራተኛው ባዶ ቦታዎች ላይ በተለያየ ቦታዎች ላይ እንደ ሀገር ከጠቅላይ ሚኒስትራችን ጀምሮ በተለያየ ቦታዎች ላይ የከተማ ግብርናን። ሰርቶ ሰዎች መለወጡ እንደሚችሉ በሚዲያም የሚያዩበት ሁኔታዎች አሉ፣ በተግባርም የሚያዩበት ሁኔታዎች አሉ እና ያንን መነሻ በማድረግ በከተማ አስተዳደርም በኩል በተለያየ ጊዜ መድረኮች ላይ የከተማ ግብርና ላ በተመለከተ በተቋማትና በግለሰብ ደረጃ ሰዎች አምርቶ ውጤታማ እንደሚሆኑ በአካባቢያቸውም በሚኖሩበት አካባቢ በጎረቤት በተቋማት አይቶ ሲመጡ ይህን ተግባር በተቋማችን ላይ ተግባራዊ ማድረግ አለብን የሚል ጥያቄዎች ነበረው ሰራተኛው። እሱ የሰራተኛ ጥያቄ መነሻ በማድረግ ማኔጅመንት ቁጭ ብለን በመነጋገር ሶ ይሄን ቦታ እንዴት አድርገን ምቹ እናደርግ። ምክንያቱም ቦታው ቤት ካልተሰራበት ግንባታ ከሌለው ወይ ሳር ይበቅልበታል ወይም ደግሞ ቆሻሻ መጣያ ነው የሚሆነው። ሶ ይሄንን ቦታ ብናጸዳው አንደኛ ጽዱ፣ ውብ ለታካሚ ምቹ ነው የሚሆነው እና ከዛ ባሻገር ደግሞ ለምግብነት የሚውሉ አትክልቶችን እዛ ቦታ ላይ ብንተክላቸው የጓራቶች ቢተከሉ የሰራተኛው ኑሮ ከመደጉ ማንፃር ትልቅ ቫሊዮ አለ የሚለው ነገር ማኔጅመንቱ አምኖበት ወደ ስራ ነው የገባ ነው። ስለዚህ ከዛ በኋላ ምንድነው ያደረግነው ቦታዎችን ማዘጋጀት ነው። ሶ ቦታዎችን ምን ስናዘጋጅ በግለሰብ ደረጃ ብቻ አከፋፍለን ከምንሰጥ ተቋም ውስጥ ብዙ ዲፓርትመንት አለ ማዋለጃ አለ ድንገተኛ አለ ፋርማሲ፣ ላቦራቶሪ፣ ሌሎች ያስተዳደር ሰራተኞች ዲፓርትመንቶች አሉ እና ለነዛ ዲፓርትመንቶች አከፋፍለን ቦታውን የምንሰጥና ቦታውን ራሳቸው ቢያለሙ ምክንያቱም አንድ ሰው ራሱ ሲያለማ ይህንን ስሜት ይማራል። ስሜት ነው የሚሰማውና በእኔ ስሜት እንዲሰሩ አካፍለን የሰጠናቸው ያንን ቦታ እንግዲህ እንደምታየው በደንብ አልምተው ለቤታቸው ፍጆታ ሲጠቀሙበት የነበሩ ሁኔታዎች አሉ ማለት ነው። ከዛ ባሻገር የቀሪው ሌላው በተለይ የዶሮ እንቁላል ምርት ጋር በተያያዘ በተለይ የእንቁላል ዋጋ ከዛሬ አንድ ዓመት በፊት በጣም ይጨምር ጨምሮ ነበረ። በጣም ከፍ ብሎ ነበረ። 16 17 ብር አካባቢ ነበረ ከዛ ወደ 89 ብር አካባቢ ወረደብ ሁኔታዎች አሉ። ያ ሲሆን ግን አንዱ ለዚህ ኮንትሪቢሽን እኛ ተቋም ያደርጋል ማለት ነው። 281 ሰማራተኛ ወደ ውጭ ወጥቶ ሲገዛ ውጭ ያለውን የሸማቹን ቁጥር ይጨምራል። ሶ የሸማቹ ቁጥር በጨመረ ቁጥር ደግሞ የአቅርቦቱ የአቅርቦት በዛ ልክ ካልመጣ እጥረቱ ይገጥማል እና እኛ ጋ አሁን 200 ወደ 880 ዶሮች ናቸው ያሉን ከዛ ውስጥ በቀኑ ከ700 እስከ 750 እንቁላል እናገኛለን ማለት ነው። ስለዚህ ተቋም ውስጥ ያሉ ሰራሲያ ሙሉ በሙሉ በዲስካውንት በቅናሽ ዋጋ የቤቱን ፍጆታ የእንቁላል ምርት የማግኘት እድል አለው። ሌላው የወተት ላሞች አሉ እንግዲህ ወደ አምስት የሚሆኑ የወተት ላሞች አሉ ከረንትሊ ወተት እየሰጡ ያሉ። ስለዚህ ቤት ውስጥ ልጆች ያላቸው እናቶች፣ ወንድሞቻችን በቀላሉ ንጹህ ወተት ከዚህ ተቋም ውስጥ በዲስካውንት አግኝቶ ወደ ቤታቸው ሲሄዱ ይዘው ይሄዳሉ። ከዛ ባሻገር እንግዲህ የጓሮ አትክልቱን በሚሰሩበት ሰዓት ላይ በተለይ ስራቸው የሚሰሩት ስራውን ካጠናቀቁ ከአስራ አንድ ሰዓት በኋላ ነው ወደ ስራ የሚሰማሩት። ሶ ወደዚህ ስራ ሲገቡ አንደኛ በጣም ደስተኛ ናቸው። ለምለም የሆነ ነገር ነው። ውሃ ሲያጠጡ፣ ሲኮተኩቱ ዘንድ ዘ ኔክስት ዴይ ደግሞ ልምላሚን ሲያዩ ደስተኛ የሆኑ የሚሰሩበት ሁኔታዎች አሉ። ከዛ ባሻገር የዚህ ግቢ ውስጥ የሚመጣ ታካሚ ብዙ ትምህርት ወስዶ ይሄዳል። የሚጠይቁን ሰዎች አሉ ችግኝ ከኛ ጋር የሚወስዱ አሉ ገዝቶ ተጠቃሚ የሆኑ ሰዎች አሉ። እና ሲመጡ ልምላ የሚሆን ሲያዩ አንድ ሰው ከአካላዊ ይሄ ህመሙን ከመታከም ባሻገር በመንፈስም ታድሶ ታክሞ የሚሄድበት ሁኔታዎች አሉ ማለት ነው። ጤና ባለሙያ ነኝ፣ የዓለም ባንክ ሰራተኛ፣ ስሜ አባየሻ ነው ይባላል። ያው ለዚህ ለስራ የልማት ትሩፋት ራሳችንን ራስ በመቻል በሚለው እና የከተማ ግብርና ልማት ላይ መንግስታችን ባወረደው መሰረት እኛም ተደራጅተን ከመንግስት ሰራተኞች ባሉበት ቦታ የመንግስትን ስራ ሳይበድሉ መስራት አለባቸው በተባለው መሰረት ባዶ ቦታ ከተገኘ እዛች ቦታ ላይ እራስን እና ቁርሶን ከጓሮ በሚለው መፈክር መሰረት በተደራጀነው ነው መሰረት እኛ የዶሮዎች ማህበር ብለን ዶሮዎችን አንድ መቶ ሁለት ሰው አባላት ሆነን ተደራጅተን ባለሙያዎቻችን ባለን አቅም አዋተን አሁን ወደ ስምንት መቶ ሰማንያ አምስት የሚሆኑ ዶሮችን አስገብተን እያረባን እንገኛለን። እነዚህንም ማብራት በጀመርን በኋላ ያው እንቁላል መስጠት ከጀመሩ ወደ ስምንት ወር በላይ ሆኖታል። በዚህኛው ላይ ያው ውጤታማ እየሆንን የገበያን ውጪ ላይ ገበያ ላይ ያለውን ዋጋ በማርከስና እዛ ያለውን ዋጋዎች ቅናሽ ቀናሽ እያረገን የመንግስት ሰራተኛውና እስታፋችንን በመጥቀም እንገኛለን ማለት ነው።

ያለውን ነገር ስለሆነ ነገር። አሁን እንደምታዩ ተቋማችን በንጽህና ነው የተያዘው፣ እሱም አንዱ አድቫንቴጃችን ነው ማለት ነው። ከዛ ውጪ የ እንደ አጠቃላይ ይሄን ስራ ስንሰራ ማህበረሰቡ ምን ተጠቀመ የሚለው ነገር ስናይ፣ አንደኛ ህብረተሰቦቻችን ተቋሙ ሞዴል ሆኖ የሚመጣ ማንኛውም ሰው ከዚህ ተቋም ላይ መጥቶ ልምድ ይዞ ይሄዳል። ሶ ይህንን ልምድ ወስዶ በቤቱ ተግባራዊ አድርጎ ተጠቃሚ የሆኑ ሰዎች በርካታ ሰዎች አሉ። ይሄ አንድ ነገር ነው። ከዛ ውጪ የአካባቢ ማህበረሰብ በጓራ ትክልትም በዶሮ በእንቁላል ምርትም በወተት ምርትም ተጠቃሚ ነው። አሁን ከተቋሙ ባሻገር በአካባቢ ያሉ ማህበረሰብ በዲስካውንት ከሱቅ ላይ ከሚሸጥ ዋጋ ባነሰ ከኛ ጋር መጥቶ ገዝቶ ይሄዳሉ። የደንበኞች የውጭ ደንበኞች የሚገዙበት ቀን ሁሉ አለን። ማሰኞ ሮብና አርብ የውጭ ተጠቃሚ ነው የሚገዛው። የቀረው ቀን ደግሞ የግቢ ውስጥ ያሉ ተጠቃሚ የሚገዛበት ሁኔታዎች አሉ ማለት ነው። ሌላው ይሄን ስራ ስንሰራ ከ ከስራውን ከማስራት ባሻገር ለምሳሌ አሁን ዶሮ የሚንከባከቡና ላሞች የሚንከባከቡ አራት ሰራተኞች አሉ። ሁለት በቋሚነት ሁለት ደግሞ በጊዜያዊነት የስራ እድል ተፈጥሮላቸው ወራዊ ደመወዝ የተከፈላቸው የሚሰሩ ባለሙያዎች አሉ ማለት ነው። ስለዚህ እንደ አጠቃላይ አሁን የጀመርነው የከተማ ግብርና በተቋም ደረጃ በጣም ውጤታማ የሆነ ሰራተኛው ደስተኛ ሆኖ በተለይ ደግሞ በየቀኑ ገበያ እየወጣ የሚገዛቸውን የጓራ አትክልትና ሌሎች እንቁላልና ወተት መሰል ግብአቶችን ያለ ምንም ስጋት ንጽህናውን በጠበቀ መንገድ ከዚህ እየገዛ የስራ ቦታውን እየወደደ እንዲሄድ በኔነት ስሜት እንዲንከባከበው ከማድረግ አንጻር ትልቅ አስተዋጽኦ አለው። እንደ አጠቃላይ ግን የከተማ ግብርና ወይም ግብርና እንስራ። በተለይ ሀገራችን ኢትዮጵያ 80 ፐርሰንት እና ከዛ በላይ በግብርና የምንተዳደር ሰዎች ነን፣ ገበሬዎች ምን ማለት ነው። ይሄንን ተደራጅተን መስራት ከጀመርን ወዲህ ለውጥ አለ። አንደኛው ለውጥ ያው ራሳችንን ትኩስ የሆነ ፍረሽ የሆነ እንቁላል ማግኘትና ሌሎች ደግሞ ከገበያ አኳያ በፊት ገበያ ላይ 14 ብር 16 ብር የሚሸጠውን እንቁላል እዚህ እኛ በዘጠኝ ብርና በ10 ብር በማግኘት ለልጆቻችንም ለቤተሰቦቻችንም እና በየጊዜው ድሮ በሳምንት ሁለት ቀን የምንገዛላቸው ከሆነ አሁን በሳምንት ሶስት ቀን አራት ቀን ከዚህ ይዘንላቸው ለምን ዋጋው ተመጣጣኝ ስለሆነ በዚህ ከቤተሰቦቻችንን ጠቅመናል እኛም ለራሳችንም ተጠቃሚ ሆነናል ማለት ነው በተቋማችን የዘራ ነው በቅሎ የተከል ነው አድጎ ውጤት አፈርቶ ቤታችን ወስደን ምርት እየተጠቀምን ነው እንግዲህ ከዚህ በላይ እውነታ የለም ከዛ ውጪ እዚሁ ተቋም ውስጥ ያሉ ላሞች አሉ፣ ወተት ይሰጣሉ። ዶሮዎች አሉ፣ እንቁላል ይሰጣሉ። በነዚህ ምርቶች ኑሯችን እንደደጎመን ሌላ ምስክር ያስፈልግ የሰራ ነው ውጤት ያመጣ ነው የተገበርነው እኛ ስላለን ማለት ነው። እና አንዳንዴ ማንኛውም ሰው በሞያው ብቻ አንድ ሰው ኢንጂነር ሊማር ይችላል፣ የሂሳብ ሰራተኛ ሊሆን ይችላል። ግን ደግሞ አንድ ሰው የብዙዎች ሀሳብ የብዙዎች ሞያ ባለቤት መሆን አለበት። አንዳንዴ በልምድ የሚገኙ አሉ፣ ሌሎች በትምህርት የሚገኙ አሉ። በትምህርት የተገኘ ዋና ምንለው ሞያ ሊኖር የለም ይችላል። ግን በህደት ሰው ልጅ ሰርቶ መለወጥ የሚችለውን ማንኛውም ስራ ሰርቶ ራሱንና ቤተሰቡ መቀየር እንደሚችል እኛ ደግሞ በተግባር ተግብረ ነው ያየ ነው ስለሆነ ቀጣይም ማንኛውም ሰው ከዚህ ትምህርት ወስዶ ምክንያቱም ሀሳቦች ሲነሱ ያንን ሀሳብ ተቀብሎ ተግባራዊ አድርጎ ውጤቱን መገምገም የተሻለ ነው የሚሆነው። ሶኛው ውጤቱን ገምግመን ተጠቃሚ የሆነ ስላየን አሁንም ቢሆን ሌሎችም ተቋማት በዚህ ልክ ሰርቶ በተቋማቸው ላይ ተግባራዊ ቢያደረጉ ሰራተኞቻቸው ተጠቃሚ ይሆናሉ። ባይዘይ እሱ ብቻ አይደለም፣ በዚህ ሰዓት ላይ ከኛ ተቋም የሰራተኛ የመልቀቅ ቁጥሩ በጣም ዝቅተኛ ነው። ምክንያቱም ተቋሙ ዘርፈ ብዙ ጥቅሞች አሉት። አንደኛ ቅድም እንዳልኩ እዚህ ተቋሙ ሰርቶ በተጨማሪ ጊዜያቸው ሰርቶ ከዛም ባሻገር በብዙ መንገድ የሚጠቀሙበት ሚሶች አሉ። ተቋሙ እንትን ነው በቃ ደስ የሚል ኢንቫይሮንመንት ፈጥሯል። ማህበራ ህይወታችን በጣም በጣም ነው የሚያጠናክረው። ከዛ ውጪ ሰዎች ባላቸው ትርፍ ሰዓት ላይ ሰርተው እንደሚቀሩ ትምህርት የሚወስድበት ተቋም ነው። ያን ደግሞ መጠን ተቋሙ ውስጥ ያለው ሰራተኛ በአይምሮም በኑሮም በብዙ ነገር የሚደገፍበት ምክንያቱም ሲሰራ የአይምሮ እርጋታ ያገኛል። ለምሳሌ ከ10 ሰዓት ተኩል ጀምሮ ለሰላሳ ደቂቃ አንድ ሰው ውሃ ቢያጠጣ ነገ ራሱ የሚጠቀሙ በንጽህና ነው ውሃ ያጠጣ ያለው ሰርቶ መለወጥ እንደሚችል እያሳየ ነው። ሶ እኛ ተቋም ውስጥ በትንሹ ስድስትና ሰባት በአንድ ዲፓርትመንት ላይ ሆኖ ተደራጅተው ሶስትና እና አራት አምስት ሃያ ካሬ ላይ ቋስጣና ሰላጣ ያመረተ ሰው በሰፊ ቦታ ወጥቶ ነገ የተሻለ ምርት አምርቶ መብላትና ማግኘት እንደሚችል ልምድ አግኝቶበታል። ሶ ደፋር ነው የሚሆነው ነገ የትኛውም ስራ ሰርቶ ራሱን ለመለወጥ የሚዘጋጅበት እንደመሆኑ መጠን ቀጣይ ቢሆን ሁላችንም ይሄን አጠናክረን ብንቀጥል የተሻለ ይሆናል። የምን እምነት አለኝ። የኛውን የዶሮ ማህበራት እኔ ምክትል ሰብሳቢ ነኝ፣ ስሩ ድረስ ማለት ነው። እና ይሄ ድርጅት አዋጭ ነው፣ አካስራሽ ነው፣ ዶሮቹ ይሞታሉ ምናምን እየተባለ በብዙ ሚዲያ ሲወራ ነበር። እኛም ያው ብዙ በመሆናችን መጠን ከከሰር እንከስራለን፣ ትርፋማ ከሆነ እንሆናለን። መንግስት ይሄንን ቤት ሰርቶ መብራት አርግቶ ውሃ እርግቶ በነጣ እዚህ ለግሶን ሳለ ከውጭ ከምንገዛው እስቲ ገብተን ሞክር በማለት እኛም ገባን። ስለዚህ ከገባን በኋላ ደግሞ በጣም ለውጥ አለው ውጤታማ ነው ለሁሉ ነገር ፍረሽ እዚህ ማግኘታችንና ራሳችንንም ለውጠን ሌሎች ራሱ ያልገቡት ለምን አልገባንም እያሉ ክተቱን እያሉ ነበረ። ያው ማህበራቱ አንዴ ተደራይቷል በማለት ለወደፊት አሁንም ሁለተኛ ዙር ስናስገባ እናከታቸዋለን እያልን እና ውጤታማ እየሆኑ መሆናቸውን በዛም ተቀብለናል። ማለት እኛ በአገራችንም ስናድግ ያው ብዙን ጊዜ አባቶቻችን አፈር መስለ ስራ ጌታ መስለ ብላ የሚሉትን አባባል ይዘን ስላደግንና እኛ በገጠር ያደርንና ከብትና ላሞች እያደግን ስላደግን ብዙዎች የከተማ ክብራችንን ይቀንሳል ምን ይቀንሳል ብሎ ያሉት ያው ወደኋላ እንደቀሩና እኛ ምንም የሚቀንስ የለም። በትርፍ ሰዓታችን እያወጣን ከስራ ሰዓት በኋላና በምሳ ሰዓት አንዳንዴ ማታ ማታን በመቆየት ሰው መድበን እዛ ላይ በመቆጣጠር በማየት ስለሆነ ምንም ራሳችንን መጠቀም ነው እንጂ ክብር የሚቀንስ ነገር ምንም የለ። ስራ አለማችን ላይ ያው ዝቅ ብለህ መስራት ነው እንጂ ስራ ከሰራ ያከብራል እንጂ አስርብህም አስለምንህም። እንደውም ክብር የሚቀንሰው ቁጭ ብለህ ጊዜን በማሳለፍ እኔ ሐኪም ነኝ እኔ ዶክተር ነኝ እኔ መርፌ መውጋት ብቻ ነው እንጂ ሌላ ስራ አይመለከተኝም በሚሉት ያው በአሁን ጊዜ ውጤታማ አይደለም። ማንኛውም ይህንን ሰው ስላየ ምንም ክብር የሚቀንስብን ነገር የለም።